ሰላም ጤና ስጥል ውድ ተመልካችና አድማጮቻችን እንግዲህ በዛሬው ዕለት የተመረጡ ጠቃሚ የሆኑ ወታዊ መረጃዎችን ይዘላችሁ ቀርበው ያለው እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ተቆዩ ዘንድ በአክብሮት እየጠየቁኝ እንግዲህ በዛሬው ዕለት ከ14 በላይ የሚልቁ ሺህ ታጣቂዎች ሞቅ ደመቅ ባለ ሁኔታ ተሸኝተዋል። በተለይ የምዕራብ ዞን አዛዥ ጄኔራል ነው መግለጫውን የሰጠው። ልዩ ቦታ እንግዲህ በምዕራብ ሸዋ ዞን ሜታውል ቂጤ ወረዳ ቆንዴ ገርሱ ቀበሌ ተብሎ በሚታወቀው ልዩ ቦታው እንግዲህ ሙገር ወንዝ ተብሎ በሚታወቀው አካባቢ ነው ሞቅ ደመቅ ያለ የተሸኘላቸው። እንግዲህ ከዚህ ጋር በርካታ ቁሳቁሶችም መከላከያ ባደረገ ኦፕሬሽን ገቢ ተደርጓል። እንዲሁም ሰው ጭምር መሆኑ ነው የተገለጸው። በትናንትና ሁለት ደግሞ እናስታውሳለን ሹዴ ዋና የሚባለው የሸኝ ታጣቂም እንግዲህ ሞቅ ባለ ሁኔታ እንደተሸኘ። ስለዚህ ቀሪ ወንድሞችም ከዚህ ትምህርት በመውሰድ ቀጥታ እንግዲህ እጃቸውን እንዲሰጡ ከሰላም ጋር አብረው እንዲሰሩ ጥሪያችንን ማስተላለፍ እንፈልጋለን። ወደ ሌላኛው ዜና ስናልፍ እንግዲህ በዛሬው ዕለት የምክክር ብቸኛ መድኃኒት ነው ሲሉ ኮሚሽን ኮሚሽነር መላኮ ወልደ ማርያም ተናግረዋል። ኢትዮጵያ እርስ በርስ ከውድቀት ውጭ አንዳችም ልታተፍበት የምችል ነገር የለም። ይህን የመጠፋፋት ዙሪት ለማስቆም ያስችላል ተብሎ የታመነበት ምክክር አይነተኛ መድኃኒት መሆኑን ነው የገለጹት። ስለዚህ ለምክክር ከፍተኛ ቦታ በመስጠት ማንኛውም የታጠቀ ወንድሞች ሆኑ ያልታጠቀ እስከ ሃይማኖት ተቋማት ድረስ ኃላፊነትን በመውሰድ እንዲሳተፉም ጥሪውን አቅርቧል ማለት ነው። ስለዚህ ለኢትዮጵያ ትልቁ የሚበጃት ምክክር ነው። እርስ በርሳችን እንግዲህ ከውድቀት ውጭ የምናተርፈው ነገር እንደሌለ የተናገሩት ከዚህ ጋር ያየስን ከቀጥታ የምናልፈው፣ በዛሬው እለት እንግዲህ ሰሞኑን በከፍተኛ ደረጃ ከሚኒሻ እስከ ወታደርስ እየተመረቀ እያስመረቀ ተቋሞች ይገኛሉ። እነዚህም በዛሬው እለት ያስመረቃቸውን ለእናንተ ጠቆማ አድርጊያችሁ ልለፍ ማለት ነው። የአየር ወለድ ክፍለ ጦር ሚኒሻን እንግዲህ አሰልጥኖ አስመርቋል ማለት ነው። በተለይ በአማራ ክልል ሰሜን ሸዋ ዞን ተብሎ በሚታወቀው መርሃ ቤቴ ወረዳ ለሶስተኛ ዙር ያሰለጠናቸውን ነው ያስመረቀ። እነዚህ እንግዲህ ሲያስመርቅ ዛሬ ለሶስተኛ ጊዜ መሆኑ ነው የተገለጸው። በተለይ በምርቃቱ ስነስርዓት የተገኙት ጀኔራል ሌተራል ኮሎኔል መኩሪያ ሙሉነ ናቸው ይህን መግለጫ የሚሰጡት። ከዚህ ጋር የዘንግሪ ወደ ላይኛው ደግሞ ያስመረቀውን ተቋም ስንሄድ እነዚህ ሁሉ ያስመርቁ በዛሬው ዕለት ነው። በከፍተኛ ደረጃ ቁጥር ባላቸው መልኩ ከሚኒሻ እስከ ምልምል ወታደሮች ድረስ ዛሬ ተመርቋ ማለት ነው። በተለይ ምልምል ወታደሮችን በዛሬ ባስመረቀበትም ባሌላ ማዕረግተኛ ማሰልጠኛ ትምህርት ቤት ተብሎ የሚታወቀው ነው። ባሌላ ማዕረግተኛ ማሰልጠኛ ትምህርት ቤት ተብሎ የሚታወቀው ለአስረኛ ዙር ነው ምልምል ወታደሮችን ያስመረቀ ለሀያ ሰባተኛ ዙር ደግሞ ማረግተኛ ሰልጣኞችን አስመርቋ ማለት ነው። ከዚህ ጋር ቀጥታ አሁንም እዚህ ውሳኑ ወጣ ቀጥታ የምናልፈው መላኩ ስማቸው ተብሎ የሚታወቀው ፋኖ እንግዲህ ሞቀ ያለ ሽኝት ተደርጎለታል። በተለይ መገኘው ደግሞ ምስራቅ ጎጃም ዞን ደብረ ኤልያስ ተብላ በምታወቁ ልዩ ቦታ ላይ ነው። ይህ ሽኝት የተደረገለ እሱ ብቻ ሳይሆን አብሮ እሱ መሰላበሮች የተገኙት ሞቅ ያለ ደመቅ ያለ ሽኝት ተደርጎላቸዋል። ስለዚህ ከዚህ ሁሉ አዙሪት ለመውጣት ከፍተኛ የሚጠቅመንም የሚበጅንም መንግስት፣ አሁን ክፍት ያደረገውን የምክክር ኮሚሽን ብንጠቀምበት የሚል መልእክቴን ጨምሬ ለማስተላለፍ እወዳለሁ። በየትኛው ማቅጣጫ ይሁን ለሀገራችን የሚበጅን ሰላም ነው። ለሰላም ደግሞ ትልቁ ቁልፍ መነጋገር፣ መመካከር ነው። በተለይ አሁን የተጀመረው ሀሳብን በሀሳብ ማሸነፍ ይቻላል። በተለይ ሀሳብን ለማሸነፍ ደግሞ ጥያቄ ይዞ መቅረብ ትልቁ ሚና አለው ብዬ አስባለሁኝ። ከዛ ውጭ ግን በብዙ ታሪክ ሀገራችን ወደ ኋላ ተመልሰን ማስታወስ በቂ ነው። ለምሳሌ በህዋት ጊዜ የነበረው በደርግ ጊዜ የነበረው ከዛም በፊት የነበረው ታሪክቶችን ብናይ ከዚ ከጦርነት የምናገኘው የምናተርፎ አንዳችም ትርፍ የለም። ከሰው ሕይወት እስከ ንብረት ድረስ ውድመት እንጂ ሌላ የምናምጠው ትርፍ ስለሌለ ደግሞ አሸናፊ ተሸናፊ ቢኖር እንደገና የከሰረው መልሶ ለመገንባት የሚጨርሰውን አመታቶች ስንቆጥር እጅግ ከፍተኛ የሆነ ኪሳራ ነው። ስለዚህ ይህን አልተገንዘም ሁላችንም ንጹህ አእምሮን አስተሳሰብ ይዘን ለሀገራችን ባላፊነት ብንቆም የሚል መልክቴ ለማስተላለፍ እፈልጋለሁ። ሌላኛው እዚህ ጋር እየዘምን እናልፈው እንግዲህ በሰሞኑን ሻቢያ ሰርጎ ገቦች ሁ 224 የሚሆኑትን በአዲስ አበባ መያዛችሁን ተመልክቶ መከላከያ ከምን ጊዜም በላይ በተጠንቀቅ ላይ ይገኛል። በተለይ በትግራይ ክልል የጦር ማዘዣ ተብሎ ካምፖች የሚታወቁትን ተቆጣጥሯቸው የነበረው መከላከያን በመቆጣጠርና ከምን ጊዜውም በላይ እንግዲህ ትኩረት በመስጠት በተጠንቀቅ ላይ መሆኑ እየተገለጸ ይገኛል። በተለይ ደግሞ በአፋር ክልል አሁን በዚህ ቀደም ብለው መከላከያ እንደገባ እናስታውሳለን። አሁን ግን በነቃና በተዘጋጀ መልኩ እንግዲህ በተጠንቀቅ ላይ ነው የሚገኘው። አንዳችም እንኳን ከኤርትራ ትንኮሳ ቢደረግ ይህ ጦርነት ለመፈንዳት ጫፍ የደረሰ መሆኑን አመላካች ጉዳይ ነው። ይህም የሆነበት እንግዲህ ሰሞኑን እንግዲህ ከኤርትራ ቀጥታ የህዋት አስፈጻሚዎች እንግዲህ ሰርጎ በማስገባት ወደ አዲስ አበባ እንግዲህ አዲስ አበባ ላይ በተደረገው ክትትልና ና በነቃ ፍተሻ ነው እነዚህ 224 የሚሆኑት የሻዕቢያ ተላላኪዎች በቁጥጥር ስር የዋሉት ይህን በተመለከተ ነው እንግዲህ ሰሞኑን መከላከያ ጠንከር ያለ በተጠንቀቅ ላይ እንዲሆን ያደረገው። ስለዚህ ኢትዮጵያን ሀገራችን ሰላም ያደርግልን፣ ዘረኝነት፣ ብሔርተኝና ጎጠኝነትን ፈጣሪ እንግዲህ ይፈውሰን እያልኩ በሌላ ቪዲዮ እስክንገናኝ ቻው።